ወሽመጤ ነው ቁርጥ ያለው። ሩታ በሩን ከፍታ ስትገባ ወይ ልቤክፍታ ለእናንተ ሩታ ለምንድነው የመጣችሁ? ይመስለኛል አብርሽን ልታናግረው ነው። ሩታ የመጣችሁ ወይ ሄርሜላ ና አብርሽ ወሽመጣችሁ እንደኔ ቁርጥ ይበለሽ። ሩታ የመጣችሁ አብርሽን ልታናግር ነው፣ ምክንያቱም የፍቺውን ወረቀት ለማስገባት ቀነ ቀጠሮ አራዝማ ነበረ። ስለዚህ ፕሮሚስ ልታስገባው ልትነጋገር ባለው ጉዳይ እሱም ትናንትና በተለቀቀው ቪዲዮ ላይ አንዳንድ ነገሮችን ልታናግረው ነው። ቤት የመጣችው እቃ ልትወስድ አይደለም፣ ቤተሰብ። ወይኔ ቅሌት፣ ወይኔ ቅሌት። ሄርሜላም ወሽመጧ ቁርጥ አለ። ልክ እንደ ውሽማ ማለት ነው ልጥፍ እንደዚህ ማግኔት። ወይኔ ወይኔ፣ ቦርሳው ላይ ተደልቅኩኝ እንደዚህ እንደ ማግኔት ልጥፍ ብላ በነበር። ልክ ሩታ ከፍታ ስትገባ ማለት ነው ወሽመጧ ቁርጥ አለና ፈቀቅ ነው ያለችው። አብረሽም መጀመሪያ ፈገግ ፈገግ አጥሚጥ። ወይ አንተ አራስ ነህ እንዴ አራስ ነህ ወይ? አጥሚጥ እኮ የሚያስፈልገው ለአራስ ነው። ከመጀመሩ ነው። አጥሚት የራስ ምታት መዳኒት ነው ነው፣ ከመጀመሩ ነው። እኔ ራስ ምታት ያመኛል፣ ፓናዶል ነው የምውጠው። በቃ ቡና ወይም ፓናዶል ነው የምውጠው። አጥሚት የአራሶች ምግብ ነው? ወይስ ሩታ ያረገዘችው? አንተ ማርግዛሃል ወይ? ፈጣሪዬ ሆይ መተንፈሳካት እንኮ ቪዲዮ ላይ እቺ፣ ወይኔ ጉድ ፈላ። ሩታ የመጣቸው ቤተሰብ አብርሽን ልታናገር። ምን ያህል ተለውጣል? ምን ያህል እኔ የቀጠሮ ወረቀት ያላስገባውት የአንተ መከፋት አይቺ አንተ የሆነ በቀ የይቅርታ ስሜት የሆነ ለርለ የማዝን ስሜት ስለ ትዳሮችን ስለ ፍቅራችን የምታስብ መስሎኝ ነበረ ብላ ልታናግረው ብትመጣ እሱ ከውሽሚት ጋር ውሽሚትም ምን ጧት ነው የመጣውት? ያለሽ እንዴ? አብረሽ ነው ያደርሹ እንዴ ቡታጅራም አብራችሁ ነበራችሁ። ለምን ይዋሻል? አው አብራቹ ነው ያደረችት። የዛንቀር ጁስ ላምጣ ብለሽ ሄድሽ ረፈደ መጣሽ። በማታይትም ማለ ይደም ብለሽ እዛው አደርሽ አው አሁን እኔ ማናቸውንም ተወቃሽ ላደርግ አይደለም የመጣሁት፣ በመጀመሪያ ደረጃ ማለት ነው። ግን እኔ ከዚህ በፊት ቪዲዮ እየሰራው የነበረው ቢያንስ ይህ ነገር እንደው በቃ ሩታና አብርሽ እንኳን የተለያዩ ከሆነ ቢያንስ የተወሰነ እንተሳሰብ፣ ትንሽ እንኳን እዘኑ፣ ስለ ህይወት ስለ ትዳር ስለ ሁሉም ነገር ትንሽ እዘኑ፣ ትንሽ ጋብ ፍጠሩ። አይኖ ለቅሶ አይደለም የተፈጠረው። ላይክ ሁለቱም ተነጋግረውን የተለያዩት ግን ባንዴ እሷ በቃ ሩጣ በቃ ሩታ እስክትወጣ ድረስ ሩታ እስክትፈታ በቃ እሱም ሩታን እስኪፈታ ድረስ የጨነቀው አካል ያለ ነው የሚመስለው። ሄድሚላ ባንዴ ቁርስ ይዛ መጣች፣ እዛው አደረች፣ ጁስ ሰራችለት፣ መድሩሹ ቡና አፈለች፣ መድሩሹ ጭራሹን። አረ ወይኔ ጉዴ! አረ ወይኔ ጉዴ! እንደው ባለቤቴ ምን ሳውዲ አረብ ነው ያለው፣ የሳውዲ ሴቶች እሱ ስታብ ያቅለሽልሻችሁ እሺ? ወይ ባልጠምቷቸዋል ማለት ነው ሴቶች እንደ ሄርሜላ አይነቱ ሴት ነው እኔ እየተናገርኩ ያለሁት። ምን አለ እንደው ለከት ቢኖራችሁ። ምን አለ እንደው የሰው ቤት ዘው ብላችሁ ባትገቡ። ስንቱ ነው በውሽ ሚት ትዳሩን ያጣው? ስንቱ ነው በውሽሚት ልጆቹን የበተነው? ሄርሜላ አሁን ምን እየሆንሽ ነው? ለነገሩ ሄርሜላ አይደለም ጥፋተኛ፣ አብርሽ ነው። በቃ አትምጪ ነኝ ቤት እኔ ያለሁበት ሙድ ጥሩ አይደለም፣ ከአንቺ የማሳለፍበት ጊዜ ጥሩ አይደለም ሂጂ ማለት ይችላል እኮ ጭራሽ ቡና እያፈላች ነበረ ምግብ እየሰራች ነበር እያለ ይለባብስላታል። ቢጫ የለበሰው ልጅ ስሙ አያይዘልኝም። እሱ ደግሞ ሳቅ ይዞታል እኮ ሁለቱ ሲላላጡ እንደዚህ እያቀፈች ማሳጅ እያደረገች ሲያይ ያል በቃ ተገርመዋል። አፉን አፉ ላይ እጁን እየጫነ ነው ተሸማቋል። እየሳቅም ነው። ካሌብም ደግሞ ሁለት ወገን ሆንክ እኮ ካሌብ ደግሞ አንዴ ሄደ ከጠበቃ ሩታን ስታገኝ ሄደ ከጠበቃ ወራት ላል ሄርሜላን ደሞ እንዳገኘ፣ አረ እጇ መድኃኒት ነው፣ እሷም እጄ ፈውስ ነው አለች። ቆይ ምንድን ነው የምታስተምሩን? ምንድን ነው የምታስተምሩን? ቆይ ሄርሜላ ቆንጆ ነሽ፣ ውብ ነሽ፣ ቁመና አለሽ፣ ፀጉር አለሽ፣ መልካለሽ፣ ደም ግባት አለሽ። ምን ትሰሪያለሽ እዚህ ቤት ምን ትሰሪያለሽ? ምናልባት ሩታ በቀፈታዋለች እና እኔ ቀማለሁ ከሆነ እኮ ተሳስተሻል። እነዚህ ሰዎች እኮ በልጅ የተባረኩ ናቸው። ምናለች ልጅ እስክትወልድ ብትጠብቋት ምናለ ይሄን ልጅ አብረሽ ልጁን አትፈልገውም እንዴ? ሩታ እንደምግፊት እንዲይዛት ነው እንደምትፈልገው። ቆሌያቸው አይቀፈፍ። ቆሌን ተገፈፈ ዋሽ መጤን ነው ቁርጥ። በቃ ራስ ምታት ያዘኝ እናንተ ወይኔ ጉዴ ፈላ ሩታ ምን እኔ እንደዚህ ልቤ ስንጥቅ ያለው ሩታ ምን ያህል ነው የምታዝነው? ነው አሁን ሁሉም አብርሽን ነው የከበበው ሁሉም ለአብርሽ ነው የሚሰራው ጆስ የሚገዛው ቁርስ ይዞ የሚመጣው ሩታ ግን ማን ነው ትሬት እያደረጋት ያለው ማን ነው ውይ ኢየሱስ እኔ እንዲህ የሆንኩት ሩታ ምንድን ነው የምትሆነው ውይ ልቤ ስንጥቅ በቃ ራስ ምታት ሁላ ያዝኝ ከዛ በኋላ ምንም አላልኩም ለምንድነው ቆይ የሚያሳፍር ስራ የምትሰሩት? ለምንድነው ሰው ሲመጣ የምትሸማቀቁበትን ነገር የምትሰሩት? እኔ ብቻ አይደለም የደነገጥኩት ጋይስ፣ ሁሉንም ደንግጠዋል። ሁሉም አብርሽን ብታዩት ሄርሜላን ብታዩት ሁሉም ደንግጠዋል ማለት ነው እና እና ታደሩታ ቤቷን ለመምጣት መደወል ነበረባት እንዴ ማን አለ እራሳችሁን እንትን አስተካክሉ ልመጣ ነው ማለት ነበረባት። እንኳንም መጣ ጉዳቸውን አየች፣ እንኳንም ማለት ነው። እና ጓደኞቹ ሁሉን አስመሳዮች። ይሄ ደግሞ ማነው የሚባለው? እሱ ደግሞ አዲስ ነው መሰለኝ። አስመሳዮች እ ጉደኞች ናቸው አቤላና ቡራ። እሱ ሲታመም እሷን ደውለው ጠሯት፣ መጣች በቃ። እሷም ሰበብ ነው የምትፈልገው። ቤቱ ላይ ያደረች ቁርስ ሰራች፣ ቡና ፈላች፣ እዛው መሳጅ እያደረገችው እንዳለችው። ደግሞ እጇ ፈውስ ነው ተፈወሰ፣ ፈወሰችው። በቃ እንደዚህ ብላችሁ አስቡት፣ ፈወሰችው ወይኔ ወይኔ ወይኔ እንደው ዩቲብ እንዲ እኔ ዩቲብ እያስጠላኝ ነው፣ የምሬ ነው ምላችሁ። በቃ ዩቲብ እያስጠላኝ። ፈጣሪ ሆይ ባለኝ ጊዜ ዩቲብ ብገባ የሚያስጠላ ነገር ነው ማየው። እኔ እኮ አልጨክንም፣ ግን በቃ ከዚህ በኋላ አላያቸውም ብዬ እላለሁኝ፣ ግን አልጨክ በቃ ጨክኝ ቪዲዮቸውን አላሳልፍም። እኛ ፍቅር ነው ይፈለግ ነው፣ እኛ አንድነት ነው ይፈለግ ነው። እኛ ታርቀው እንዲመጡ ነው የምንፈልገው። እኛ በጣም ነው የምንወዳቸው። እኛ ትምህርታዊ ነገር እንዲለቁልን ነው የምንፈልገው። ሹ ሀዛ ምንድን ነው? ይሄ ምንድን ነው? ስድስት ወር ደግሞ አረብ ሀገር ቁጫልኩ። ይኸው አረብኛ እየቀላቀልኩ ነው። ቤተሰብ ዛሬ ምንም አትበሉኝ። ሄርሜላ በጣም በቃ የወረደች ሴት እንደሆነች አሁን ነው ያየሁት። ሴት በሌለበት ቤት መታ ሰበብ አገኘ ብላ እዛው አደረች። እዛው መድርሾ ትላንትና አይታችኋል። በቃ ምን አይነት የሚያስጠላ አለባበስ እንደለበሰች አይታችኋል። ሰው የታመመ ሰው ሊጠየቅ ሲኬድ እንደዚህ አይደለም የሚለበሰው። ይሄ የሚለበሰው ናይት ክለብ አይደለም ወይም ደግሞ ቤት ውስጥ ባልሽን ለማሻፈድ ምናምን ምናምን ነው። ዱርዬም ከሆነ ከተሆነ ደግሞ ናይት ክለብ ምናምን የሚለበስ ነው ወይስ እኔ ፋራ ነኝ? እየገባችሁ ደግሞ ለምትሰድቡኝ አይ ዶን ኬር ብሰደብ በእውነት ነገር ብሰደብ፣ ማናችሁንም አልሰማም። እሺ እና አብረሽ፣ እባክህን መጃጃሉን ትተህ ጠላቶችህን ራቅ። እውነት ሄርሜላ፣ ወደ ሄርሜላ መሄድ ነው የፈለግከው አንተ ማለት ነው ሳስብ። ምክንያቱም እውነት ሩታ የምትፈልግ ቢሆን በዚህ ልክ አትወርዱም ነበር፣ ሁላችሁም ማለት በዚህ ልክ አትወርዱም ነበረ። በቃ እንዲህ ምንድን ነው ማንም ሰው ሴት ነን እኮ ሴት። እኔ አይደለም እንደዚህ እሱን እየደባበሰች ምናምን ቤቴ ውስጥ ቁጭ ብላ ምናምን በስልክ ራሱ ሴት የሚያወራ ከሆነ አለቀለት። የእኔ ባል አለቀለት። እኔ አልወደም። እኔ ሰሞኑን እነግራቸዋለሁ። እኔ ቀይ መስመሬ ከእኔ ውጪ ሌላ ሴት ማውራት፣ መደባበስማ ትልቅ ነገር ነው። በስልክ ማውራት ራሱ ማለት ነው ዋጋ ያስከፍለዋል። በቃ መጀመሪያም ነግሬዋለሁኝ። ካልጠገበ እኔን ማግባት አልነበረበትም። ገባቸው። መዞር ምናምን ፍላጎቱ ከሆነ እኔን ሳያገባ መዞር እኔ ግን ቤት ውስጥ እያለው ወይ ምንድን ነኝ እኔ? ቤት ውስጥ እያለው ሌላ ሴት ጋር መጃጃል፣ መደባበስ ምናምን ፉ አጥሩን ካልናቁ ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። እኔ ትግስቴ ማንኛውም ነገር እታገሳለሁ። በህይወቴ ግን ማልታገሰው ነገር ባለቤቴ ሌላ ጋር ሄዶ መጥቶ ስቀበለው ታየኝ። ወይ ወይ እንዴ እኔ ምንድነኝ አሸንጎሌት እቃነኝ ምንድነኝ? እኔ እንዴ መቀያየር ምናምን ከሆነ እኔእንትቶ መቀያየር ምናምን ይችላል ማለት ነው። ደግሞ ባለቤቴ እንደዚህ አይነት ሰው አይደለም። ግን ምናልባት ወንዶች ከመቼ እንዴት እንደሚሳሳቱ ስለማይታወቅ በዚሁ መልእክት ላስተላልፍለት ብዬ ነው። አዎ እንዴ አብሬሽም እንደዚህ አይነት ልጅ አልነበረም ጥሩ ልጅ ነበረ። ስለዚህ ጥሩ ሰዎች ሲበላሹ ደግሞ ደስ አይልም እና ምለላች ነው በዚሁም መልክቴን እየሰማህ ነው አይደል ባለቤቴ ሌላ ሴት ስትሄድ ስታይ ያቅለሽልሽ። አዎ እንደዛ ነው።